ለአራተኛው የህዝብና ቤት ቆጠራ እየተደረገ ያለው ቅድመ ዝግጅት በተሳካ ሁኔታ እየተጠናቀቀ መሆኑን የማዕከላዊ ስታቲስቲክስ ኤጀንሲ አስታወቀ። ኤጀንሲው የሚደረገውን ቅድመ ዝግጅት በተመለከተ በየሳምንቱ መግለጫ መስጠት ጀምረዋል። መግለጫውን የሰጡት የኤጀንሲው ምክትል ዋና ዳይሬክተር ወይዘሪት አበራሽ ታሪኩ ለቆጠራው የሚያስፈልገው የካርታ ስራ ተጠናቆ ለ180 ሺህ የቆጠራ ባለሙያዎች የሚተላለፉት ታብሌቶች ላይ መተግበሪያውን የመጫን ስራ 90 በመቶ መጠናቀቁን ተናግረዋል። በጠይቆችና ማኗሎችን የማዘጋጀት ስራዎች እየተሰሩ መሆናቸውም ነው የገለጹት። የካርታ ስራ ስልጠናና ሌሎች ጉዳዮችን ጨምሮ ለቆጥራው የሚያስፈልገው 35 ቢሊየን ብር በጀት የተያዘ ሲሆን የቆጠራ ጣቢያዎችን የቆጠራ ባለሙያዎችን ተቋጣሪዎችንና የመሳሰሉትን መሰረት በማድረግ 13 ቢሊየን ብር ለክልሎች መሰራጨቱንም ተናግረዋል። ለ1600 ባለሙያዎችም በፌዴራል ደረጃ የአሰልጣኙ ስልጠና መሰጠቱንና አጠቃላይ ለቆጠራው የተደረገ ያለው ዝግጅት በጥሩ ሁኔታ ላይ እንደሚገኝ የኤጀንሲው ምክትል ዋና ዳይሬክተር ወይዘሪት አበራሽ ታሪኩ ገልጸዋል። የመረጃ ቅብብሎሽ በአግባቡ ማኔጅ ለማድረግ የሚያስችል የዳታ ሴንተራችንን አቅም የማሳደግ ስራ እንደዚሁ እንደ አንድ ዝግጅት ተግባራት ተደርጎ ሲሰራበት የቆየ ነው። ዳታውን በአግባቡ ማኔጅ ለማድረግ በሚያስችል ደረጃ ተገቢው ዝግጅት ተደርጓል። የመጨረሻው የሚቀረን እንግዲህ አራተኛው ዙሩና የመጨረሻው ቆጣሪዎችና ተቆጣጣሪዎች የሚሰለጥኑበት ሂደት ነው ማለት ነው። ስለዚህ አጠቃላይ ለቆጠራው እየተደረገ ያለው ዝግጅት ይህን ይመስላል። እንደ ሪፖርተራችን ፋሲካ ያለው ዘገባ በመረጃ አሰባሰበ ወቅት በተለያዩ አካባቢዎች የሚታዩ የጸጥታ ችግሮች እንዲሁም የዜጎች መፈናቀልን በመሳሰሉ ሁኔታዎች በቆጠራው ወቅት ሊኖሩ የሚችሉ ብጅታዎችን በማጥራት አስፈላጊውን መረጃ ለማግኘት እንዲያስችል የተለያዩ ስራዎች የተሰሩ መሆኑንም ምክትል ዋና ዳይሬክተሯ ተናግረዋል። ተፈናቃዮች በተቻለ መጠን ወደ መደበኛ መኖሪያ ቦታቸው የሚመለሱ ከሆነ ያው በመደበኛ መኖሪያ ቦታቸው ይቆጠራሉ። በዛ ወደ መደበኛ መኖሪያ ቦታቸው የማይመለሱ ከሆነ ግን ባሉበት ቦታ መቁጠር የሚያስችል የተዘጋጀ አሰራር አለ። ስለዚህ ባሉበት ቦታ ተቆጥረው በቀጣይ የሚኖራቸውን እንቅስቃሴ በመከተል ተገቢው አጀስትመንት የሚሰራበት መንገድ ተቀምጧል ማለት ነው። ለብሔር የተቀመጡ አማራጮች አሉ ከፌዴሬሽን ምክር ቤት የተገኙ ዝርዝሮች አሉ። ከነዛ ውጪ ከሆነ ሌላ የሚል አማራጭ አለ። ከነዛ ውስጥ ሆኖ ግን አንድ ብሄር ብቻ ካልሆነ ከአንድ በላይ ብሄር ብሄረሰቦች የተውጣጣ የሚል አለ ማለት ነው። ስለዚህ እነዚህ እነዚህን አማራጮች ተጠቅሞ ነውና ምላሹን የሚሰጠው።